ሰላም ጤና ይስጥልኝ፣ የተከበራችሁ የሶለዳ ሚዲያ ቤተሰቦቻችን እንዴት ቆያችሁ? ለእለተ ማክሰኞ ያዘጋጀናቸው ወቅታዊና አዳዲስ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት እጋብዛለሁ። በሳምረ አመራሮች አምቡላንስ ለግል ጥቅማቸው በማዋላቸው ምክንያት አንዲት እናት በወሊድ መሞቷ ተገለጸ። በትግራይ ክልል እንደርታ አውራጃ ሳምረ ወረዳ የወረዳው አስተዳዳሪን ጨምሮ ሌሎች አመራሮች ለወረዳው ሕክምና የሚያገለግሉ አራት አምቡላንሶች ለግል ጥቅማቸው በማዋላቸው ምክንያት አንዲት እናት ሕክምና ለማግኘት አምቡላንስ በመታጣቱ ምክንያት በወሊድ መሞቷ ተገልጿል። የሳምረ ወረዳ አስተዳዳሪ አቶ ብርሃኑ መሃሪ አምቡላንሱን እንደ የግል መኪና ለማጓጓዣነት በመጠቀም መቀሌ ከተማ ይዟት እንደሄዱም ተጠቅሷል። የግል ትምህርት ቤቶች የክፍያ ጭማሪ በተዘጋጀው ደንብ መሰረት የሚያስተናግድ ነው ሲል የአዲስ አበባ ትምህርትና ስልጠና ቁጥጥር ባለስልጣን አስታወቀ። በአዲስ አበባ ከተማ አስተዳደር ስር የሚገኙ የግል ትምህርት ቤቶች የ2018 ዓ ም የትምህርት ዘመን የክፍያ ጭማሪ የሚስተናገደው አዲስ በተዘጋጀው ደንብ መሰረት መሆኑን የአዲስ አበባ ትምህርትና ስልጠና ቁጥጥር ባለስልጣን ምክትል ስራ አስኪያጅ ወይዘሮ ታጋይቱ አባቡ ገልጸዋል። የግል ትምህርት ቤቶች ከዚህ በፊት አግባብነት የሌለውና ኢኮኖሚያዊ ምክንያትን ታሳቢ ያላደረገ ጭማሪ ሲያደርጉ መቆየታቸውን የባለስልጣኑ ምክትል ስራ አስኪያጅ ታጋይቱ አባቡ ገልጸዋል። ይህንን ችግር ለመግታትና አሰራሩን ወጥነቱ እንዲኖረው ለማስቻል ደንብ መዘጋጀቱን አንስተዋል። በደንቡ የግል ትምህርት ቤቶች የክፍያ ዋጋ ጭማሪ ጣሪያዎች በየርከኑ ከ40 በመቶ እስከ 65 በመቶ መወሰኑን ገልጸው ይህም ትምህርት ቤቶች ከዚህ በላይ ጭማሪ እንዳያደርጉ የሚገደባቸው ነው ብለዋል። የሚደረገው የዋጋ ጭማሪ ለሶስት ዓመታትም ባለበት እንደሚቆይ ተናግረዋል። በተቀመጠው የክፍያ ዋጋ ጭማሪ ጣሪያ መሰረት ትምህርት ቤቱና ወላጆች በጋራ በመምከር ምን ያህል ይጨመር ወይም ከነጭራሹ ጭማሪ አያስፈልግም የሚለውን እንደሚወስኑ ጠቁመዋል። ትምህርት ቤቱና ወላጆች የትምህርት ጥራትን ማረጋገጥ በሚያስችል መልኩ ታዛቢዎችን በመመደብ ውይይት ካደረጉ በኋላ ወላጆች የሚወስኑት ውሳኔም እንደሚጸድቅም ገልጸዋል። ነገር ግን በዋጋ ጭማሪ በፕሮፖዛሉ ላይ ትምህርት ቤቶች ከወላጆች ጋር መግባባት ላይ መድረስ ካልቻሉ ባለስልጣኑ ውሳኔ እንደሚሰጥ አያይዘው ገልጸዋል። የመጨረሻው ውሳኔ የተወሰነበትን ክፍያ ለመክፈል አቅማቸው የማይፈቅድ ወላጆች ልጆቻቸውን ወደ መንግስት ትምህርት ቤት ማስገባት እንደሚችሉም ገልጸዋል። ለደንቡ መነሻ በርካታ ጥናቶች መደረጋቸው ያነሱት ወይዘሮ ታጋዩ አባቡ የዋጋ ግሽበቱን ለዘጠኝ ተከታታይ ዓመታት የተደረጉ የዋጋ ጭማሪዎችን አማካይ ውጤት፣ ከተማ አቀፍ የሸማቾች ዋጋ ግሽበትን መረጃ በመውሰድ እና የገበያ ትንበያን መሰረት በማድረግ ሚዛናዊ አሰራር መተግበሩን ጠቁመዋል። የትምህርት ጥራትን ለማረጋገጥ ትምህርት ቤቶቹ በየሁለት ዓመቱ እንደሚመዘኑ አንስተው ከአንድ እስከ አራተኛ ደረጃ መመስጠትና በእርከን በመክፈል የትምህርት ጥራቱን ለመጠበቅ በትኩረት እየተሰራ መሆኑንም አክለው ገልጸዋል። ተቋማት መመሪያን ሳይከተሉ ከ404 ሚሊዮን ብር በላይ ግዢ ፈጽመዋል ሲል የፌዴራል ዋና ኦዲተር አስታወቀ። ተቋማት መመሪያን ሳይከተሉ ከ404.7 ሚሊዮን ብር በላይ ግዢ መፈጸማቸው የፌዴራል ዋና ኦዲተር ገልጿል። የሕዝብ ተወካዮች ምክር ቤት አራተኛ ዓመት የሥራ ዘመን 39ኛ መደበኛ ስብሰባውን እያካሄደ ይገኛል። በስብሰባው የፌዴራል ዋና ኦዲተር የፌዴራል መስሪያ ቤቶች የ2016 በጀት ዓመት የኦዲት ሪፖርትን አቅርበዋል። ዋና ኦዲተር መሰረት ዳምጤ ባቀረቡት ሪፖርት በሰባ የፌዴራል ተቋማትና በሰባት ቅርንጫፍ ጽፌት ቤቶቻቸው ከ404.7 ሚሊዮን ብር በላይ የመንግስትን የግዢ አዋጅ ደንብና መመሪያ ያልተከተለ ግዢ ተፈጽሞ ተገኝቷል ብለዋል። መመሪያን ሳይከተሉ ግዢ ከፈጸሙ ተቋማት መካከል የባህልና ስፖርት ሚኒስቴር፣ የውሃና ኢነርጂ ሚኒስቴር እና የብሔራዊ ታድሶ ኮሚሽን እንደሚገኙበት ዋና ኦዲተር መሰረት ዳምጤ ተናግረዋል። እንዲሁም አርስ ዩኒቨርሲቲና ና በገቢዎች ሚኒስቴር የመካከለኛ ግብር ከፋዮች ቁጥር ሁለት ቅርንጫፍ ጽህፈት ቤት ከእነዚህ ተቋማት መካከል ውስጥ መሆናቸውን ገልጸዋል። የኢትዮ ጅቡቲ የባቡር ኩባንያ በጅቡቲ የዳመር ጆግ የነዳጅ ማከማቻ ተቋም ትልቅ ድርሻ ለመያዝ ማቀዱን አስታወቀ። በዚህም ከዳመር ጆግ ፈሳሽ ጭነት ወደ ብስከናጋድ ባቡር ጣቢያ የሚዘልቅ የ17 ኪሎ ሜትር የባቡር መስመር ለመገንባት መታቀዱ ተገልጿል። ይህ መስመር የባቡር ነዳጅ ትራንስፖርትን በማሳደግ በኢትዮጵያ ሎጂስቲክስ ዘርፍ ውስጥ ያለውን ትልቅ ክፍተት የመሙላት ግብ እንዳለው የሀገር ውስጥ ጋዜጣ ዘግቧል። የአዋጭነት ጥናት የፕሮጀክቱ የካፒታል ውጪ 90 ሚሊዮን ዶላር እንደሚደርስም ተጠቁሟል። ዲሞክራቲክ ኮንጎ የኮባልት የውጭ ንግድ እገዳን በሶስት ወራት አራዘመች። የዲሞክራቲክ ሪፐብሊክ ኮንጎ መንግስት የኮባልት ኤክስፖርት ጊዜያዊ እገዳን ለተጨማሪ ሶስት ወራት አራዝሟል። ለዚህም የሰጠው ምክንያት በዓለም ገበያ ላይ ያለውን የምርቱን የተትረፈረፈ አቅርቦት በመጥቀስ ነው። የስትራቴጂክ ማዕድን ንጥረ ነገሮች ገበያ ቁጥጥር ባለስልጣን በሰጠው መግለጫ የእገዳው መራዘም ያስፈለገው በገበያው ላይ ያለው ከፍተኛ የአክሲዮን መጠን በመቀጠሉ ነው ብለዋል። ኤጀንሲው የተራዘመው እገዳ ከማብቃቱ በፊት ሁኔታው ለመገምገምና አዲስ ውሳኔ ለመስጠት ማቀዱም ይህን እርምጃው እንዲስተካከል እንዲራዘም ወይም እንዲነሳ ሊያደርግ እንደሚችልም ገልጿል። እንደ ኤሮፓያን አቆጣጠር በፌብርዋሪ 22 ላይ የተጣለው የመጀመሪያው የአራት ወራት እገዳ ዓለም አቀፍ የኮባልት ዋጋን ለማረጋገጥ በማዕዱን አቅርቦት ሰንሰለት ውስጥ ግልጽነትን ለመጨመርና የሀገር ውስጥ ማጣሪያና እሴት ጨምሮ የመላክ ሂደትን ለማበረታታት ያለመ ነበር። ዲሞክራቲክ ኮንጎ ከሰባ በመቶ በላይ የሚሆነውን የዓለም ኮባልት የምታመርት ሲሆን ይኸው ውድ ሀብት የኤሌክትሪክ ተሽከርካሪ ባትሪዎችና ሌሎች ከፍተኛ የቴክኖሎጂ መተግበሪያዎችን ለማቅረብ ወሳኝ አካል እንደሆነ መረጃዎች ያሳያሉ። የአሜሪካ ጠቅላይ ፍርድ ቤት ትራምፕ ስደተኞችን ወደ ሶስተኛ ሀገር እንዲያባረሩ ፈቀደ። የአሜሪካ ጠቅላይ ፍርድ ቤት የፕሬዝዳንት ትራምፕ አስተዳደር ስደተኞችን ከሀገራቸው ባለፈ ወደ ሶስተኛ ሀገር ማባረር እንዲችል ፍቃድ ሰጥቷል። በዚህም የታችኛው ፍርድ ቤት የትራምፕ አስተዳደር ስደተኞች ወደ ሶስተኛ ሀገር ሲያባረሩ የሚገጥማቸውን ችግር እንዲያስረዱ ትርጉም ያለው እድል እንዲሰጥ የወሰነውን ውሳኔ ከፍተኛ ፍርድ ቤቱ ስድስት ለሶስት በሆነ ድምፅ መሻሩ ነው የተገለጠው። ሶስት ለዘብተኛ የፍርድ ቤቱ ዳኞች ህገወጥነትን የሚያበረታታ ነው ያሉትን ብይን ተቃውመዋል። ጉዳዩ ባለፈው ግንቦት የሚያንማር ፣ ደቡብ ሱዳን፣ ኩባ፣ ሜክሲኮ፣ ላኦስ እና ቪየትናም ስምንት ስደተኞችን ወደ ደቡብ ሱዳን የሚወስድ አውሮፕላን ውስጥ እንዲሳፈሩ መደረጉ ተከትሎ የመጣ መሆኑን ቢቢሲ በዘገባው አመላክቷል። የቦስተን አሜሪካ ፍርድ ቤት ዳኛ ብራይን መርፊ ባለፈው ሚያዝያ ስደተኞቹ በሶስተኛ ሀገር ማሰቃየት ወይንም ግድያ ይፈጸምብናል ብለው ካመኑ ጉዳያቸውን እንዲያሰሙ እድል ሊሰጣቸው እንደሚገባ ውሳኔ አሳልፈው እንደነበር ይታወሳል። ዳኛ ሶኒያ ስቶማየር ኤሊና ኬጋን እና ኬት ማጂ ብራውን ጃክሰን ሰኞ እለት በአብላጫ ድምጽ የጸደቀውና ያልተፈረመውን ውሳኔ ከባድ ጥሰት ሲሉ መተቸታቸው ዘገባው አመላክቷል። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ውሳኔው ለአሜሪካ ሕዝቦች ደህንነትና ጥበቃ ድል ነው ያለ ሲሆን የተቋሙ ቃል አቀባይ ትሪሻ ማክሊን ማባረሪያ አውሮፕላኖች ያሟሙቁ ሲል ከውሳኔው በኋላ ተናግረዋል። የትራምፕ አስተዳደር ስምንቱ ስደተኞች በአሜሪካ ግድያ፣ እሳት ቃጠሎ እና በጦር መሳሪያ ዘርፊያን ጨምሮ አስከፊ ወንጀሎችን የፈጸሙ ናቸው ብለዋል። የስደተኞቹ ጠበቃ ለጠቅላይ ፍርድ ቤቱ ባስገቡት ማመልከቻ አብዛኞቹ ስደተኞች ወንጀለኛ ተብለው የተፈረደባቸው አይደሉም ብለዋል። ከሳሾቹን የወክለው ብሔራዊ የኢሚግሬሽን ሙግት ትብብር ፍርድ ቤት ውሳኔ አስፈሪ ሲል የጠራው ሲሆን የትብብሩ ስራ አስፈጻሚ ትሪና ሪል ሞቶ የፍርድ ቤት ውሳኔ ደንበኞቻቸውን ለስቃይና ሞት ያጋለጠ እንደሆነ ተናግረዋል። ትራምፕ ጉዳዩን ወደ ጠቅላይ ፍርድ ቤት የወሰዱት የታችኛው ፍርድ ቤት የወሰነውን ባለፈው ወር የቦስተን ይግባኝ የሰሚ ፍርድ ቤት ውሳኔውን ባለመቀልበሱ ነው። በባይደን የተሾሙት ዳኛ ብራይን ሙርፌ የአሜሪካ መንግስት ስደተኞች ወደ ሶስተኛ ሀገር ሳያባረር የአሜሪካ የጦር ሰፈር ባለበት ጅቡቲ እንዲያቆዩ ጠይቀዋል። ባለፈው ወር ጠቅላይ ፍርድ ቤቱ 350 ሲቪል ስደተኞች ላይ ተጽዕኖ የሚያሳርፍ እና ለቬንዙዌላ ዜጎች ተሰጥቶ የነበረውን ጊዜያዊ ጥበቃ እንዲነሳ ውሳኔ አሳልፏል። በሌላ ውሳኔ ባለፈው ግንቦት ወር ግማሽ ሚሊዮን ለሚሆኑ የኩባ ሄቲ፣ ኒካራጉዋ እና ቬንዙዌላ ስደተኞች ለሁለት አመት በአሜሪካ ሲቆዩ የሚሰጣቸው የሰብአዊ ድጋፍ ፕሬዝዳንቱ በጊዜያዊነት እንዲያቋርጡ መወሰኑም ተዘግበዋል። የተኩስ አቁም ስምምነቱ ፈረሰ። እስራኤል ኢራንን ስምምነቱን በመጣስ ከሳለች። በእስራኤልና ኢራን መካከል ያለውን የከፋ ግጭት ለማርገብ ከተወሰኑ ሰዓታት በፊት በዶናልድ ትራምፕና በኳታር አማካኝነት የተደረሰው የተኩስ አቁም ስምምነት ሊፈርስ የተቃረበ ይመስላል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ኢራንን ስምምነቱን በቀጥታ በመጣስ ከሷታል። በቴሄራን እምብርት ውስጥ በሚገኙ የመንግስት ኢላማዎች ላይ ከፍተኛ ጥቃቶችን በመፈጸም ኃይለኛ ምላሽ እንደሚሰጡም ቃል ገብተዋል። ይህ ውጥረት የተፈጠረው እስራኤል ከኢራን የተወነጨፉ ሚሳኤሎችን መለየቷን ከዘገበች ከጥቂት ደቂቃዎች በኋላ ነው። የቴህራን መንግስት ቴሌቪዥን ምንም አይነት ሚሳኤል አለመወንጨፉን በጽኑ በመካድ ኢራን የተኩስ አቁም ስምምነቱን የምታከብረው እስራኤልን በተመሳሳይ ነገር ካደረገች ብቻ እንደሆነ ገልጸዋል። የእስራኤል ክስ ክልሉን ወደ ፈጣንና አደገኛ የጥላቻ ድርጊት መመለሱን ያመላክታል። በሁለቱም ወገኖች ላይ ከፍተኛ ጉዳት ያስከተለውን የበርካታ ቀናት ግጭት ለማስቆም ታስቦ የነበረው ይህ እርቅ እንደታወጀው ሁሉ በፍጥነት ፈርሷል። ኢራን ቀደም ሲል የተኩስ አቁም ስምምነቱን የምታከብረው እስራኤልም ተመሳሳይ ነገር ካደረገች እንደሆነ አስታውቃ የነበረ ቢሆንም እነዚህ የቅርብ ጊዜ ክስተቶች እነዚያ ቅድመ ሁኔታዎች እንዳልተሟሉ ያመላክታሉ። ይህም ክልሉን ወደ ሰፊ ግጭት አፋፍ እየገፋው ይገኛል።